እሺ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አሁን ደግሞ የምናስጎበኛቸው እጅግ ብዙ ሰው የሚይዘው አዳራሽ ይሄ ከሁለት ሺህ በላይ ካሬ ላይ ያረፈ ነው። እጅግ በዘመናዊ የተሰራ አዳራሽ ነው ለጸበልተኛ በአጭር ጊዜ ነው ጠር ላይ ተጀምሮ ሁሉም ነገር አልቆለት ወደ አገልግሎት እየገባ ነው ማለት ነው። ቢያንስ ስንት ሰው ይዛል ብሎ ቢገመት ከስድስት ሺህ ህዝብ በላይ የሚይዝ ነው። ይኸው ተጠናቆ እናያለን ማለት ነው። የተቀሩ ልማቶችን ደግሞ ወደፊት እናያለን። እግዚአብሔር የተመሰገነ ይሁን። ስውሯ ማርያም ደረጃ ነው እንግዲህ በዚህ መልኩ እየተጠናቀቀ ነው። እንደምታዩት በጎን በኩል እጅ መጨበጫ እንደዚህ እጅ መያዣ ያለ አቅመ ደካማዎች ይዘው የሚወጡበት፣ በዛ በኩል ደግሞ የዊንቸር እየተገፋ የሚወጣበት፣ በዛ በኩል ደረጃ እንደዚህ አለ። እግዚአብሔር አምላክ እየተመሰገነ የሆነ አሁን አቅመ ደካማውም ብርቱም ሁሉም መጥቶ መቤታችን እንደዚህ መሳለም ይችላሉ። ቦታው እንደምታዩት መውጮ የተስተካከለ ነው። ከዚህ በኋላ ዊንቸርም አቅመ ደካሞች በእግራቸው መውጣት የማይችሉ ሰዎች በዛ ጋር በዊንቸር እየተገፉ መውጣት ይችላሉ። እንደምታዩት ደግሞ እዛቸው ጋር አበባ መትከያ ማረፍ ያለው በዚህ በየቦታው ላይ አበባ መትከያ ያለው፣ ሁላችሁም በቤታችን ድንግል ማርያም ብላችን የምትመጡ ክርስቲያኖች ሁሉ እንግዲህ እዚህ ደረጃ ደርሷል። እግዚአብሔር አምላክ የተመሰገነ ይሁን። አሁንም የእናንተ ብዙ ልማቶች አሉ በገዳሙ ላይ እና የእናንተ እገዛ ስለሚያስፈልግ በድንግል ማርያም ስም የአቅማችሁን እያገዛችሁ ድንግል ማርያም ለደጇ ለቤቷ ታብቃችሁ። ለብዙ ጊዜ የሽንት ቤት በጣም ጥበት ስለነበረ እዚህ ጋር እንደምታዩት የሽንት ቤት በኋላችን ጠቅላላ ወደ 60 ምናምን ህዝብ የሚያሳትፍ ሽንት ቤት ተሰርቷ በቅርብ ጊዜ ወር ባልሞላው አንድ ወር ከምናምን በፈጀ እድሜ ነው ማጠነቃቁ ላይ እየደረሰ ነው ማለት ነው። የላ ደንቦ ወደፊትም ሄደ የምናየው የልማት ስራዎች አሉ። እነሱንም እንጎበኛለን። ክላሶቹ እነኚህ ናቸው። እያንዳንዳቸው በር አላቸው። በጣም ሰፋፊ የሆነ በር ነው ያለው። እንዲህ ይኸው እንደምታዩት ይኸው እዚህ ድረስ ነው። በጣም የሚገርም ሽንት ቤት ነው። በአጭር ጊዜ ነው የተጀመረው። በጣም ሰፊ ነው፣ ምቹ የሆነ ቦታ ነው። ብዙ ህዝበ ክርስቲያን የሚያስተናግድ ነው። በቀን ግፋ ቢል የተጠቃሚ ያለውን በሙሉ ያሳትፋል። ከ60 በላይ ህዝብ በአንድ የሚያስተናግድ ሽንት ቤት ነው። እግዚአብሔር የተመሰገነ ይሁን። አንድ ወር ከመንፈቅ ነው የፈጀው። ቀጣው ደንቦ እስከ ዛሬ ሳምንት ድረስ ተጠናቅቆ አገልግሎት ይጀምራል ማለት ነው ቅድም እንዳየኑ አዳራሹን እና ይሄን እንደምታዩት ግራውንድ ጅብላስቱ ፎቅ ነው። ይሄ የቤተ ክርስቲያኑ ንብረት ሳይሆን በፊት ይሄ የግለሰብ መሬት ነበር። እንደምታዩት ወደ 6 ሚሊዮን ብር የተገዛ ቦታ ነው ከግለሰብ ላይ። እንደምታዩት አሁን ቅርብ ጊዜ ነው የተጀመረው። ይሄ ደግሞ እንደምታዩት ፎቅ ነው፣ ግራውን አለው ከስር። ይሄኛው ደግሞ በላኛው አቅጣጫ እንደምታዩት ለሱባኤ ቤት ዝግ ቤት የሆነ ነው። በአናተኛው ደግሞ ስላብ ሆኖ እጅግ እሱም እንደዋሻ የታቀደለት እቅድ አለ። ሌላው ደግሞ ኦዳ ድረስ 1500 ካሪ ላይ ነው ያረፈው። ይሄም ደግሞ ባጭር ጊዜ እግዚአብሔር ረድቶን ድንግል ማርያም ተጨምራበት አጠናቀን ይቀጥላል ማለት ነው ስራው። ወደፊት ደግሞ ሽንት ቤቱን እያየን እንሄዳለን። ይሄ ቦታው እንደምታውቁት እንግዲህ ከ6 ሚሊዮን ብር በላይ የተገዛ ቦታ ነው። ለታቦቱ እስካሁን ድረስ የልማት ጥያቄ በቦታ ጉዳይ ብዙ ችግር ነበረ። አሁን ያው ቤተክርስቲያኑ በመግዛት ይህን ልማት እየሰራ አለ። ተጨማሪ ደግሞ ይሄን እንደምትመለከቱት መግቢያው ላይ ያለ ህንፃ ነው። ይሄም ጅብላሷን ነው፣ አናቱ ለቢሮ ሆኖ ስሩ ለማረፊያ የሚሆን ይህም፣ ባጭር ጊዜ ተጀምሮ እንደምታዩት ይሄው ስራው የጥሩ ሁናቴ እየሄደ ነው። እግዚአብሔር የተመሰገነ ይሁን። ትልቅ ህንፃ ነው። ይሄም ከአንድ ሺ አምስት መቶ በላይ ካሪ ላይ ያረፈ ህንፃ ነው ማለት ነው። ይሄም በወር ውስጥ በሁለት ወር ውስጥ እንደምታዩት ኮለል ላይ ደርሰዋል። እግዚአብሔር ረርቷል። እዚ ስራ ላይ እየደረስን ነው። በኮንስትራክሽን ዘርፍ የማማከር የቁጥጥርና ክትትል ባለሙያ ነኝ። ብዙ መንፈሳዊ ስራዎች እሰራለሁ። በዚህ በእናታችን በስውሯ ቅድስት ማርያም ቤተ ክርስቲያን እና በገዳሙ ሙሉ ለሙሉ ያሉ ልማቶች የቁጥጥር፣ የክትትልና የማማከር ስራዎች በመስራት ላይ ይገኛሉ። በገዳሙ እየተሰሩ ያሉ የጸበልተኛ ማረፊያ ቤቶች ከ1800 ካሬ ሜትር በላይ ተገንብቶ የተጠናቀቀ። ይህ የምትመለከቱት ደረጃ በዚሁ አመት ተገንብቶ በመጠናቀቅ ላይ የሚገኝ ነው። በቀጣይ ደግሞ እየተሰሩ ያሉ በ2400 ካሬ ሜትር ላይ ያረፈ የሱባኤ አዳራሽ፣ የጉባኤ አዳራሽ እና በምድር ውስጥ እየተገነቡ ያሉ የአርምሞ አዳራሾች ለሴቶችም ለወንዶችም ሙሉ የተሟላ ዝግጅት ያላቸው እየተገነቡ ይገኛሉ። ሌላ በገዳሙ ውስጥ የንጽህና መጠበቂያ ቤቶች፣ የሽንት ቤቶች፣ ሌሎችም የጸበልተኛ ማረፊያ ግንባታዎች እየተከናወኑ ይገኛሉ። በሌላ የእግዚአብሔር አብ ቤተ ክርስቲያን በ720 ካሬ ሜትር ላይ ያረፈ የእግዚአብሔር አብ ቤተ ክርስቲያንና ለቤተ ክርስቲያኑ ደግሞ የምእመናን ማስቀደሻ ግንባታ እየተከናወነ ይገኛል። ሌሎችም ተያያዥ ልማቶች መንገድ ከሶስት ኪሎ ሜትር በላይ መንገድ በዚህ አመት ተገንብቶ ተጠናቆ አገልግሎት እየሰጠ ይገኛል እና ቀጣይ ደግሞ ብዙ ልማቶች በገዳሟ ላይ እየተከናወኑ ይገኛሉ።